አገኘሽኝ እንጂ ድንገት ዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ሳስበው ገንባኝ ሳዳምጠው ውስጤን ሽንፈታ ሌለው መበቃ ባንቺ መበለጤን እንኳን ሰው ድካማው ቀርቶ የፈጠረው ጌታ ተስሙ ተሽጧል በወዳጅ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛሌ ለቤት የአዲስ ሲሆናችሁ የደወል ምክቱን በመጫን ቤተሰብ የሆኑ እንዲሁም ነባር ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ያው ይዤላችሁ የመጣሁት እነ ጽናት እነ ኪራን እንዲሁም ናሆም የምሩን ነው። የጽናት ቤተሰቦች ፋሚሊዎች ናቸው። አጠቃላይ ይዤ የመጣሁት ማለት ነው። ና ቀረጻ ላይ በነበሩ በሰዓት እየተቀያየሩ አንዱን ከአንዱ ሲጠራሩ በነበሩ በሰዓት ነው ማለት ነው እና እንግዲህ ጽናት ተከታታይ ድራማ ትናንትና ፓርቱ ላይ ማለት ነው እንግዲህ ክፍል አርባ ዘጠኝ ፓርት ላይ ምን ላይ እንዳቆመ ሁላችን እናውቃለን። ያው ጽናት ለምሩ ትነግራታለች ወይስ ደግሞ አትነግራትም የሚለው ነገር ነው ማለት ነው። ምክንያቱም አሁን ላይ ጽናት በጣም ባላት ጸባይ፣ ገራ ተጋብታለች ማለት ነው። እሱም እንግዲህ ያው አሴት እና ኪራ በጣም እየተቀራረቡ በጨዋታ በምንም እየመጡ ነው። ግን ደግሞ መቀራረባቸው ደግሞ እሷ ያው ውስጧን በጣም እንደሚያስከፋት የታወቀ ነው። ግን ደግሞ በዚህ መካከል ደግሞ ኪራ በጣም ግራ ገብቶታል ማለት ነው ጽናትን ምን ማድረግ እንዳለባት፣ ለምንስ ቀረበችኝ፣ ለምንስ ደግሞ በፊት በሰራውባት ላይ ወይም ደግሞ በፊት ባረኩባት ነገሮች በሙሉ በጥላቻ እንዴት እንደዚህ ታደርገኛለች በማለት እሱ ራሱ በጣም ግራ ተጋብቶ ነው ያለው ማለት ነው። ልክ የራሷን ህይወት እንኳን ሀሴት ስታወራ እሱ ራሱ የውስጡ ብዙ ነገር መናገርና ማውራት እንደፈለገ ከዛም በቃ ህዝም እንዳለ ሁላችንም አይተናል ማለት ነው። ስለዚህ ከዚህ ሁሉ ነገር ጽናትም ግራ ከምትጋባ ኪራም እንደዚሁ ግራ ከሚጋባ እነ ናሆሚም እንዲሁም ደግሞ እነ ምሩም በሀሳብ በጣም እየተጨናነቁ ስለሆኑ የጽናት ጸባይ መቀየር እንደዚ እንደዛ ሰፍ ብላ የምትወደውን ኬራን በዚህ መልኩ ስታስበው ማለት ነው፣ ወይንም ደግሞ እንደዚ አይነት መልስ ስሰጠው ለምን የሚሉ ብዙዎች ነው። ኬራ ኬራ ምንም አይነት ጽፋት ጥፋት የለበትም ብለዋል ናሆም ማለት ነው። ስለዚህ አሁን ላይ ሁሉም ጥፋት ያለባት ከጽናት ጋ ነው እንጂ ከእሱ ጋር ምንም ነገር የለም። ና ከጀርባዋ የሆነ ነገር ቢኖርም ወይንም ደግሞ የሆነ ነገር አስገድዷት ይሆናል በማለት እንግዲህ ናወሜ እየጠረጠረ ነው ያለው። ኪራም እንግዲህ እንዲ እኔ የምለው ግን ቤቲ አግኝተሻታል አስፈራርታሻለች ብሎ ራሱ እኮ ጽናትን ጠይቋታል ኪራ ማለት ነው። ምናልባት ቤቲ የሆነ ነገር ብላት ይሆናል የሚለው ማለት ነው። እና በነገራችን ላይ ሀሴት ጥሩ ልጅ ነች ወይንም ደግሞ በሶሲ ወይንም ደግሞ በቤቲ ጸባይ፣ የምትሄድ አይደለችም። ስለዚህ እስካሁን ያለውና ባየነው ነው መሰረት ጸባዩ ደህና ነው ማለት ነው። እና ያ ሁላችንም እንግዲህ በጉጉት የምንጠበቀው ይሆናል ማለት ነው። ፓርቱ መጨረሻ ያለቀው ፓርት እንግዲህ ጽናት ለምሩ ትነግራታለች አትነግራትም። በነገራችን ላይ አስገድዳ ቢሆንም እንግዲህ ምሩ እንድትነግራት አድርጋለች ማለት ነው። ለምንድን ነው ለእኔ ሁሉ ነገር ሽንማት ነግሪኝ። ከመቼ ወዲህ ነው አንቺ ለእኔ ድብቅ ሹ? እሺ ከደብቅሽኝ፣ አንቺ እና እኔ ምኑ ነው ጓደኝነታችን? ለምንስ እንደዚህ ትሆኛለ? እባክሽን ንገሪኝ ብላት ነበር ማለት ነው። መራዊት ማለት ነው። ስለዚህ ካልነገርሽኝ ምንም ከዚህ በኋላ ማውራት የማይጠበቅና እኔና አንቺ ጓደኝነትም ከዚህ ላይ እያበቃል፣ ያለቻት ስትነግራት ነበረ ማለት ነውና ያስጨነቃት እንደዚህ ያደረጋት ጸባዮን፣ የቀያየራት እንዲሁም ደግሞ ከኪራ እንድትርቅ ያደረጋት ነገር ለምንድን ነው እስኪ ንገርኝ? በቃ አሁን እንድትነግረኝ እፈልጋለሁ ብላታለች። ስለዚህ ያለውን ነገር ደግሞ ጽናት ደግሞ ልትነግራት በቃ ይሄን ያክል አንቺ አስጨንቁሻል ማለት ነው እንዲ ምሩ በቃ እሺ፣ ነግርሻለሁ ግን ደግሞ ሀሳቤን እንድታስቀይረኝ አልፈልግም ብላለች። ምን አይነት ሀሳብ ነው ልታስቀይራት፣ ወይንም ደግሞ ታስቀይረኛለች ብላ የገመተችው ጽናት። እንግዲህ ሁላችን የምናውቀው ነገር ነው የኪራ አባት ቃል ገብታለታለች ማለት ነው፣ ለኪራ አባት ምክንያቱም ሀሴት ጋር እና ኪራ አንድ ግባቦ ወይንም ደግሞ አንድ ላይ እንዲሆኑ አድርጊ፣ መላ ፈጠሪ። ሴት ልጅ መላ ታጣምና መለኞች ናቸው። ስለዚህ እባክሽን በመላም ሆነ በምንም ሆነ ጽናት እና ጽናት ማለት ኪራና እንዲሁም ሀሴት አንድ ላይ እንዲሆኑ አድርጊ። ይህንን ካደረግሽልኝ እኔ በጣም ዋጋ ከፍልልሻለሁ፣ ህይወትሽን የሚቀይር ገንዘብም እሰጥሻለሁ ብሎ እንግዲህ ቃል አስገብቷታል። እሷ ግን እኔ ምንም አይነት ገንዘብ አልፈልግም፣ ግን ደግሞ ይህ ፍላጎት የኪራ ፍላጎት ነው ወይ ተብሎ መጀመሪያ መጠየቅ መቻል አለበት ብላ እንግዲህ ለኪራ አባትም ጠይቃ ነበረ ማለት ነው። አይ እሱ ችግር የለውም፣ ብቻ አንቺ ግን ስራሽን ስሪ እንጂ ኪራንማ መጠየቅ የለብንም። ስለዚህ አንቺ ያልኩሽን ነገር ሁሉ አድርጊ። በተረፈ ልጅቷ በጣም መልካም እና ለሱ ወሳኝ፣ ለቤቱም የምትመጥነን የጨዋ ልጅ ነች፣ የጨዋ ቤተሰብ ነች። ስለዚህ እንፈልጋለን በማለት እንግዲህ ፋዘሯ አስጠንቅቋታል። ለእናቱም ደስታ ሲል እንግዲህ የኪራባት የኪራ እናት የካንሰር በሽተኛ ነች። ስለዚህ የሆነ ነገር ሳትሆን የኪራን ደስታ ማየት ትፈልጋለች። እንዲሁም የጎረቤቷን የዘመድ አዝማዱንም እንግዲህ ደግሳ እስከ ዛሬ ለሰርግንትን ያሉትን ያንንም ነገር እንግዲህ መመለስ ይፈልጋሉ ማለት ነው፣ እንደ ቤተሰብ ሀሳብ ማለት ነው። ስለዚህ ያ ሁሉ እንዲሆን ደግሞ አንቺ መስራት አለብሽ፣ አንቺ ይህን ነገር ማድረግ አለብሽ። በጣም ጎበዝ ልጅና ሀሳቢ እንደሆንሽ ልጅም እንግዲህ የመጀመሪያ እንትና ከነኪራ ጋር እንግዳ ሁኖ የመጣው ማለት ነው ስሙ ስለሚያየዝልኝ ነው፣ እሱ ነግሮኛል። ስለዚህ ጠንካራ ነሽ በማለት እንግዲህ ገልጿታል ማለት ነው። እሷም እንግዲህ በተቻለ መጠን አደርጋለሁ፣ እሺ ብላ ቃል ገብታለች። ስለዚህ ይህ ቃል የገባችላት ነገር የኪራን አባት ቃል ገብታ ያንን ቃሏን እንዳታሳጥፍኝ፣ በቃ የእኔ ምርጫና አሁን ማድረግ ያለብኝ ከእኔ ደስታ ይልቅ የኪራን ደስታ የቤተሰቦቹን ደስታ ማስቀደም አለብ ያስቀይርብኝና ምንም አይነት ነገር ብነግርሽ ይህ ሀሳቤ እንዳታስቀይርኝ የሚለውን ይመስለኛል እንግዲህ ምሩን ስጨቀጭቃት የነበረው ማለት ነው። ስለዚህ ይህ ነገር ትክክለኛውን ለምሩ ትነግራታለች፣ አሊያስ ሌላ ሀሳባ ምታ ትዶላለች የሚለው ደግሞ እንግዲህ እሱም ያሳስባል ማለት ነው። ስለዚህ ምሩ ደግሞ በሀሳቧ እንደው ትክክለኛውን ነገር ነግራት አሁን ከኪራ የራቀችበትን እንደዚህ ምሩ የራሽን ደስታ ኑሪ ትላታለች አሊያም ደግሞ የኪራንና የቤተሰቦችን ሀሳብ ወይንም ደግሞ የእነሱን ደስታ አስቀድሚ ጽናት እንዳሰበችው ልታስብ ትችላለች። ወይስ በተቃራኒው ደግሞ የእነሱን ሀሳብ ተይና የራሽን ደስታ ወይንም ደግሞ የራሽን ሀሳብ ማስኬድ አለብሽ ትላታለች። የሚለው ነገር እንግዲህ ሀሳብ ነው። እንግዲህ ኪራ ከምንም በላይ የሚደሰተው ፈገግታውም የሚመጣው ከጽናት ጋር ሲሆን ነው ማለት ነው። ስለዚህ ምናልባት ስለሱም ሊጨነቁበት ይችላል። በጉጉት እንጠብቃለን።